የወርቾ ማህበረ ምዕመናን አመሰራረትና ታሪካዊ ጉዞ ባጭሩ። ሰለሞንም የእግዚአብሔርን ቤት ሥራ ከጨረሰ በኋላ እግዚአብሔር እንዲህ አለው፣ በፊቴ የጸለይከውን ጸሎትህንና ልመናህን ሰምቼ ያለ ለዘላለም ስሜ በዚህ ያድር ዘንድ ይህን ቤት አድሽ ያለ ዓይኖቼና ልብም በዘመን ሁሉ በዚህ ይሆናል። ሁለተኛ ነገሥት 93 የዘርባቤር እጆች ይህን ቤት መሠረቱ የእርሱም እጆች ይፈጽሙታል። እንደምንደ እግዚአብሔር ቃል የተባረከ ይሁን ዛሬ እንደዚህ አይነት አስደናቂና ውብ ምረቃ ያበቃችው ህንፃ ይቅርታ፣ ዛሬ ለእንደዚህ አይነት አስደናቂና ውብ ምረቃ የበቀችውን ህንፃ ገንብታ የፈጸመችው የወርቾ ማህበረ ምዕመናን የዛሬውን ቅርጽ የያዘበትን መነሻ ያገኘበትንም ጊዜ 1989 ዓ.ም መጨረሻዎቹ ወራት ላይ ቢሆንም እንኳን ወደ ኋላ እስከ ኃይሌ ስላሴ ዘመነ መንግስት ድረስ የሚያስኬድ ሌላ ምዕራፍ አለ። በመጀመሪያ 1944 ዓመተ ምህረት አይሳር ዳቆሬ አብቼ ላጎ አዳዬ ከላይኛ ወርቾ አባት ኃይሌ አንሲቶ ካወሳ ቄስ ገብሬ ከለምቡዳ ወደ ከምባታ አገር በመሄድ ቤናራ ከተባለ አካባቢ በመምጣት በለምቡዳና በላይኛ ወርቾ እንዲመሰረት አድርገው ነበር። በአይሳር ጋር ቆሬ የነበረ ማህበረ ምዕመናን በዚህ ዙሪያ ለተመሰረቱት የመካነ ኢየሱስ ማህበረ ምናናት በሙሉ መነሻ እንደነበረችም ይህ ታሪክ ያስገነዝባል። ከጥቂት ቆይታ በኋላ በዚያ ስፍራ ላይ ትንሽ መቀዛቀዝ በመፈጠሩ ወደታች ትንሽ ወረድ ብሎ በሮቦታ አካባቢ ለጓዳይ አካባቢ ላይ ለትንሽ ጊዜ አምልኮ ከተደረገ በኋላ ወደዚች አካባቢ ማለትም በአቶ ካታሮ በራሶ፣ ዳኛ ጤሞሬ ጎጂኖ፣ በአቶ ግርማ ኤርማኖን፣ በአቶ ፈይሰ ለጤቦና በሌሎችም ወደዚህ አካባቢ መጥቶ በ1950ዎቹ ላይ በተለይ ባዳኛት ጤቦሬ ደጅ ላይ የተወሰነ ጊዜ የአምልኮ ስርዓት ተካሂዶ ነበር። ከዛ በኋላ በ1958 አካባቢ ከዚህ ስፍራ ወደ ማዶ በመሻገር በአቶ ፈይሰ ለጬቦ አካባቢ የአምልኮ ስርዓት ተጀምሯል። በተለይ ከ1958 እስከ ለውጡ ድረስ እስከ ኃይለ ሥላሴ መጨረሻ አካባቢ ድረስ ለሰባት ለስምንት ዓመታት ያክል ጠንከር ያለ የአምልኮ ሥርዓት እየተካሄደ እንደነበር በተለይም አንዳንድ የተማሩ በወቅቱ የተማሩ አካላት እና አቶ ተሻለ ቢሮ እና ደምቀው ተለ እና አቶ ሰላሙ ቡቲሶና ሌሎችም ሰፋ ብሎ ወደ ማምለክ በጀመሩበት አጋጣሚ ላይ በሲኖዶሱ በነበረው ደንብ ምክንያት ማለትም ከአንድ ሰዓት በታች በሆነ ቦታ ላይ ማህበረ ምዕመናን ማቋቋም የማይቻል በመሆኑ ወደ ዶይ ሰባ እንዲታጠፍ ተደርጓል። ይሁን እንጂ ከሀያ ዓመታት በኋላ በ1980ዎቹ ውስጥ የብሂመናን መጨመር በውፊዶና በንግዶ ወጣቶች ላይ የሮብ ማታ ፕሮግራም እየተቀጣጠለ መጨመር የአገልጋዮች መጨመርና የአገልግሎት ፍላጎት ማድረግ የቦታ እርቀትና የብዙ ምእመናን ስልጭትና ሌሎችም ምክንያቶች የማህበረ ምዕመናን መቋቋም ጥያቄን ውስጥ ለውስጥ እንድመናነስ አስገድዶት ነበር። በተለይም በ1986 ዓ.ም በወርቾ ወጣቶች አማካይነት የወጣው ኮንፈረንስ ላይ የታዩ አንዳንድ ነገሮች የጥያቄው ሙቀት ከፍ እያለ እንዲሄድ አድርጎ ነበር። ይህ እያደገ የመጣው ፍላጎት በ1989 ዓመተ ምህረት ሐምሌ 12 ማታ ላይ 13 ንጋት ማለት ነው። ምሽት ግታ ስለማመዱ የነበሩ ልጆች በተፈጠረው አለመግባባት ሁለት ልጆች ጌታን ይዞ ወደዚህ ከመምጣታቸው ጋር ተያይዞ የተፈጠሩ አንዳንድ አለመግባባቶች እየቆየ እየዋለ እያደረ በዚህ ማዶ ላይ አምልኮ እንዲጀመር አድርጓል። ይህም አምልኮ ለሶስት ሳምንታት ያህል በአቶ ዋበሎ አብልኮ ቤት ላይ እየተደረገ ቆይቶ የማምለኪያ አዳራሽ ከዜሮ አራት አስራ ሁለተኛ ወር አስራ ዘጠኝ ሰማኒያ ዘጠኝ እስከ አስራ አንድ አስራ ሁለተኛ ወር አስራ ዘጠኝ ሰማኒያ ዘጠኝ አመተ ምህረት ድረስ በአንድ ሳምንት ውስጥ የማምለኪያ አዳራሽ እንዲሰራ ተወስኖ በስድስት ቀናት ውስጥ መቶ አርባ ቆርቆሮ ቤትና አንድ ሳር ቤት ተሰርቶ ማምለክ ተጀምረዋል። ከፍተኛ የምዕመናን ቁጥር እየጨመረ በመሄዱ በጥቂት ጊዜ ውስጥ ወደ ሁለት መቶ ቆርቆሮ እንዲያድግ ተደርጎ ሰፊ ጉባኤ የሚያመልክበት ሁኔታ በዚያው አመት ተፈጥሯል። ይህ የአዲሱ የወርቾ ማይበራ ምዕመናን አጀማመር ለብዙዎቻችን ጥያቄ የሚፈጥር ሆኖ የነበረ ቢሆንም በእግዚአብሔር ሀሳብና ጊዜ ላይ የተመሰረተ ስለመሆኑ ትርትር የማይፈጥሩ ብዙ ምክንያቶች አሉ። ከነዚህም ጥቂቶቹ፣ አንደኛ ይህ የመምለኪያ አዳራሽ የተሰራበት ርስ በመንፈስ ቅዱስ ምሪት እንዲሰጡ በተጠየቁበት ጊዜ አቶ ደንደቦሙሶና ቤተሰቡ ያለምንም ክርክል ከመለከሳቸውም በላይ እስከዛሬ ድረስ የቤቱ አምድ ሆኖ እያገለገሉ በቆያታቸው አንድ ትልቅ ምስክር ነው። ሁለተኛ፣ እንደ ኢየሩሳሌም ቅጥር በቤቱ ግንባታ ላይ ጾታ፣ እድሜ፣ ሃይማኖት ሳይለይ በሕይወት ያለው ሁሉ በደስታና በፍቅር የተሳተፈበት መሆኑ ሌላ ምክንያት ነበር። ሦስተኛ፣ ተጣልተው የነበሩ ሰዎች በሙሉ ያለማንም አስታራቂ መታረቃቸው። አራተኛ ቤተ ክርስቲያን ምን እንደሆነ የማያውቁ ደካማ ምዕመናንና ጌታን ያልተቀበሉ ብዙ ቤተሰቦች ያለማንም ቀስቃሽ ጌታን መቀበላቸውና እስከዛሬም ታማኝ አገልጋዮች ሆነው መቀጠላቸው ሌላኛው ምክንያት ነበር። አምስተኛ ከእርሻና ከብት ከማገድ ያለፋ ስልጣንን፣ ዕውቀትን፣ አቅምን የሌላቸው ምስኪኖች በተአምር እስኪያገለግሉ ድረስ የወንጌል አብሳሪዎች መሆን መቻላቸው ሌላ ምስጥር ነበር። የማኅበረ ምዕመናኗ መተከል ጸጋዎችና ውጤቶቹ የወርቾ መካነ ኢየሱስ ማኅበረ ምዕመናን ከመተከሏ ጥቂት ዓመታት በፊት የተለቀቀ የጸሎትና የወንጌል ጥናት አገልግሎት በስፋት ሊካሄድ ስለነበረ ከተመሰረተች በኋላም ምንም አይነት አደጋ ሊፈጠር አልቻለም። እንዲያውም ያልተጠበቁ ተአምራቶች እና ድንቆች መታያት ጀመሩ እንጂ። በዚሁ ምክንያት አንደኛ፣ በየሳምንቱ ሲደረግ በነበረው የማክሰኞ ፋውስ ፕሮግራም ላይ ያልተሰራ ተአምር፣ ያልተፈወሰ በሽታ፣ ያልታሰረ የመንፈስ አሰራር አልነበረም ማለት ይቻላል። ሁለተኛ በ1991 መተሄረት የወርጮ ማህበረ ምዕመናን ጸለያንና የተለያየ ጸጋ ስጦታ ያላቸው አገልጋዮች ባደረጉት ፕሮግራም ላይ እግዚአብሔር ተገልጦ ብዙ ተአምራቶች የተደረጉ ሲሆን በቻላይ ነው ማለት ነው። ኦሎላ የተባለ የአምልኮ ዛፍ እንደያድጎ ሰባት ጊዜ ሲዞሩ ተነግኖ በራሱ ጊዜ መውደቁ ሌላ ምስክር ነበር። በዚሁ ቦታ ላይ ከመቶ ሰማንያ ሰዎች በላይ ጌታን ተቀብለው ቤተክርስቲያን ወዲያው ተመስቷል። ሶስተኛ በ1992 ዓ.ም ዲማ በተባለ ስፍራ በነዚሁ አገልጋዮች በነዚሁ አገልጋዮች አማካይነት በቃልቻና በባይል አምልኮ የተያዘ ሰው ሲፈታ አንድ አማ በላይ ጌታን ተቀብለው ትልቅ ቤተክርስቲያን ተመስርቷል። አራተኛ በ2006 ዓ.ም ምህረት ቻሃ ውስጥ ዋንዝራ በተባለ ስፍራ በእነዚሁ አገልጋዮች አገልግሎት ብዙዎች ከአጋሊት እስረት ሲፈቱ ስድስት ሰዎች ከኤሌስ ተፈውሰው በደስታ ስካር ምክንያት ስድስት ፍየሮችን ያረዱበት ሌላኛው አስደናቂ ጊዜ ነበር። አምስተኛ በጉምሬ ማለት በሁለት ሺ አስር ዓመተ ምሕረት ጉብሬ ከተማ ዋናው ተመቷል በምድርስ ባገለገለው በተአምረት ፈይሳ በተአምረት ፈይሳ ስብከት ብዙ ድንቅ እና ተአምር የተሰራ ሲሆን ለአብነትን በጥንቆላ የሚተዳደር አንድ ሰው መንፈሱ ከተመጣ በኋላ ከአስራ ስድስት ቤተሰቦቹ ጋር ጌታን የተቀበለበት ሌላ ድንቅ ጊዜ ነበር ስድስተኛ በ2011 ዓ.ም አንሌሞ ውስጥ ከቤቾ ሰያታ በተባለ ስፍራ በአንድ መስጂድ ፊት ለፊት በተዘጋጀ ፕሮግራም ብዙ ተአምራት፣ ብዙ ጥቅና ተአምራት ተደርጎ መስጂዱ ፈርት ቤተክርስቲያን ተተክሎ ሙሉ ሰው ጌታን የተቀበለበት ጊዜ ሌላ የተአምራት ጊዜ ነበር። ሰባተኛ ቆጣ በተባለ ስፍራ ላይ በተደረገው ፕሮግራም ካቶሊክ የነበሩ ምእመናን በሙሉ ወደ ጌታን ተቀብለው ወደ መካነ ኢየሱስ እስኪመለሱ ድረስ እጅግ አስደናቂ ተአምራት ተደርጓል። ይህ ብቻ ሳይሆን በቀጫሙ ሻሾቁ፣ አንፉናና ሌሎች ቦታዎችም የተደረጉትን ድንቅና ተአምራት አሁን ለመዘርዘር ጊዜ አይኖረንም። በዚህ ሁሉ የእግዚአብሔር ስም የተባረከ ይሁን። ስለዚህ ከዚህም ጭምር ወደዚያ በሚሄድበት ሂደት ላይ አንደኛ ወረኮታን ይዞ እዚህ ደርሶ ሎቢዶ ደርሶ ዶይ ሰባከ ሄደ። በኋላ ይህ አዲስ የተመረዘ የተመሰረተ ነው ሳይሆን ተባድሶ ወደ ቦታ የመጣበት ስለሆነ ጌታ ለዘላለም የተባረከ ይሁን። ሌላ አስገዳ አስደናቂ ግጥምትሞች ተመልሶ ሞሮኮታ ላይ ቤተክርስቲያን አለ። ይህ የእግዚአብሔር ስራ የአምልኮ አዳራሽ ግንባታ በተመለከተ አንድ ትንሽ የወርቾ ማህበራና ጌታ በብዙ ድንቅና ተአምር እየመራት ቤቱን ወደ ሌላኛው ምዕራፍ ለማሻገር በፈለገች አጋጣሚ ላይ 2010 ዓ ምት አቶ ሰላሙ ድትሾና በጊዜው የነበሩ አስተዳደሮች በመስከረም ሪፖርት ላይ አንድ መቶ ሺህ ብር በመገኛቱ ምን ይናድር በምን በመሪው በኩል በቀረበው ሪፖርት ላይ ተወያይተው ጥርጥር ገባ። በአንድ መቶ ሺህ ብር ምን ይሰራል? ምን እናደርጋለን? የሚል ጥርጥር ላይ እያሉ በቦታው ያልነበረው አገልጋይ ቄስ አየለ ቲሮ ወደነሱ በመምጣት እግዚአብሔር አንድ ነገር ይናገረኛል። የዘሩባቤል እጆች መሰረቱ፣ የዘሩባቤል እጆች ይጨርሱታል ይላልና ያሰባችሁት ነገር ስላለ አትፍሩ ይላል የሚል መልእክት አስተላለፈ። በዚህ ምክንያት እነሱም ተነቃቅተው ቤቱን የሚገነባ ባለሙያ ሲጠሩ ያለውን ሁኔታ ተነጋግሮ ከጨረሱ በኋላ ያላቸው ገንዘብ መቶ ሺህ ነበርና ይሄን ሁሉ በምን እንገነባለን ሲሉ እግዚአብሔር ይሰራል፣ መቶ ሺህ ግን አይደለም የሚሰራው፣ እግዚአብሔር ነው የሚሰራው ሲል ባለሙያንም እግዚአብሔር ሲል ልባቸው ጸንቶ ለዚህ ደረጃ ደርሰዋል። ክብር ለዚ መሰረተ ድንጋዩ ከጣሉ በኋላ በብዙ ሂደት ውስጥ በብዙ ድካም ውስጥ እግዚአብሔር ምንም በሌለበት ጊዜ ዝናብን እያዘነበ ባለሙያዎችን ራሳቸውን እየተጠቀመ ብዙ ምስኪኖችን እየተጠቀመ ከውጭም ከውስጥም ያሉትን ሰዎች እየተጠቀመ ድንቅንና ተአምራትን እየሰራ ሁለት ሺህ አስራ ሦስት ላይ ወደ መገባደድ ደረጃ ደርሷል። ከዛ በኋላ ቀጣይ የመጡ መሪዎች ይህንኑ በመቀባበል ባደረጉት ታላቅ ተጋድሎ ተጨማሪ የእንግዳ ማረፊያ ጭምር በመስራት ከአንድ ነጥብ አምስት ሚሊዮን በላይ በሆነ ብር ሁለቱም ግንባታ ተጠናቅቆ ዛሬ እንዲደስ በምን ሁኔታ ለምረቃ በቅቷል። ክብር ለእግዚአብሔር። አጭር ምስጋና እንዲቀርብ የተፈለገ ስለሆነ ይህ ድንቅ ስራ የሰራው እግዚአብሔር ስለሆነ እግዚአብሔርን እናመሰግናለን ይላሉ መሪዎች። እስኪ ለእግዚአብሔር አንድ ጊዜ ለልታ የመጀመሪያ ምስጋና የሚገባው ለእግዚአብሔር ነው። ሁለተኛ ምስጋና የአቶ ነንደቦ ቤተሰብ ይህን ያህል ርስ ርስ አሳልፎ በመስጣት ጨምሮ በመስራት እስከ ዛሬ ድረስ ለዚህ ህንፃ ሳይሆን በግቢ ውስጥ ላሉ ነገሮች ሁሉ ያደረጉት አስተዋጽኦ ትልቅ ነውና ከፍተኛ ክብር ይገባቸዋል። ሶስተኛ፣ ይሄን ባራሴ በኩል ነው። ይሄ ባራሴ መሪዎች ረቂቅ በማፍለጥ በማጻደድ አቅጣጫ በማሳየት ችግሮችን በመሸከም ይህን የሰሩ ብቻ ሳይሆን ከሰማንያ ዘጠኝ ዓመተ ምሕረት ጀምሮ ሰረቸን ደከመን ብሎ ሳይደክሙ ሁሉም እዚህ ቀርቦ እየሰሩ የነበሩ መሪዎች

እና ያሉ ወገኖቻችን በሙሉ ያላቸውን ሁሉ ጊዜ ማሳደቡ በመስጠት ለዚህ ትልቅ አስተዋጽኦ አድርጓልና እስኪ አድርገዘ ጨጫባ። ይህ ቤተ ክርስቲያን እንደ ግል ቤታችን የሰሩ ባለሙያዎች ምስክርነታቸውን እየሰማሁ ነበር። ገንዘብ የለም አለ ሳይሆን ስራ ይሰራ በምን ሀሳብ ብቻ ለዚህ ስኬት ያበቁ ባለሙያዎች እዚህ መሀል አሉ እና እስኪ አንድ ጊዜ ጭብጨባ። እንዲሁም በየትም አካባቢ ያሉ የመንግስት ሰራተኞች እና ነጋዴዎች ከውጭ ጋር ተመልሰው እዚህ ስራ የሚሰሩ ኤኬሌ ተብሎ እስከማይቆጠር ድረስ ሁልጊዜም እየጎበኙ ለሰሩት ስራ እጅግ እውቅና ይገባቸዋል እና አንድ ጊዜ ጭብጨባ። ዛሬም ይህንን ጥሪ አክብራችሁ ከቅርብም ከሩቅም እየመጣችሁ አስተዋጽኦችሁ ትልቅ ነው እና እጅግ እናመሰግናለን። ትልቅ ጭብጨባ ያስፈልጋቸዋል። በመጨረሻ ቅድም ጠቀስ ተደርጓል እነነጋሽ ይሄንን ጉዳይ ውጭ ያሉትንም ሆሳና ያሉትንም አሉ። እሱ ብቻ አይደለም ሌሎችን ጭምር ለማሳካት እዚህ ለመገኘት ያለውን ሁኔታ ለማመቻቸት ጭምር የሰሩ ስራ ትልቅ እንደሆነ ያውቃለሁ። በተለይም አሁን ተከትሎ የመጡ ወጣቶች ለተለያዩ ስራዎች ንቃት ያላቸው ለመንገድም፣ ለተለያዩ ነገሮች ንቃት ያላቸው ወጣቶች አንድ ጊዜ ድንባ አደጋቸው ሲ ጌታ ይባርካችሁ በሉ። በእውነት ከልባችን ሊሆን ይገባል። እግዚአብሔር ይባርካችሁ በሉ እና በብዙ ልማት ላይ የሚሳተፉ ሁሉ ጌታ ይባርካቸው። እናንተንም ጌታ ይባርካችሁ። አመሰግናለሁ።